ዲስካውንት ላይ ነን ያለነው። አንዴ ለሚከፍል 35 ፐርሰንት ቅናሽ እናደረጋለን። አጠቃላይ ዋጋው ሙሉ ክፍያ 2 ሚሊዮን 500 ሺህ ብር ይሆናል። ከ80 ካሪ ባለ አንድና ባለ ሁለት መኔታ ይጀምራል። እስከ 152 ካሪ ባለ 3 መኔታ ትልቁ ይሆናል ማለት ነው ምናልባት ደንበኞች መጀመሪያ ላይ በተፈራረሙት አግሪመንት ወይም ደግሞ የዋጋ መጠኑ እስከ መጨረሻው ድረስ የሚቀጥለው ወይስ ከጥሬ ጋር መወደድ እንዲሁም ደግሞ ከዶላር መጨመር ጋር በዋጋውም ሁኔታ አብሮ ይጨምራል። ስምንት መቶ ሰራተኛ በላይ ያለው ትልቅ ካምፓኒ ነው። እስካሁን በስምንት ዓመት ውስጥ ሰባት ሳይቶችን አስርክበናል ማለት ነው። እኛ ጋር ሲመጡ ምንም አይነት የዋጋ ጭማሪ የለም። አንዴ በተፈራረሙበት ነው የሚጨርሰው ማለት ነው። አስፓልት የያዘ ለትራንስፖርቴሽን አመች የሆነ ቦታ ላይ ሳር ቤት ያለው ሳይታችን ያልኩት ይህንን ይመስላል። እንግዲህ እንደምታዩ እንግዲህ በአንድ አመት ነው በዚህ ደረጃ የደረሰው። የልጆች መጫወቻ አለው፣ ፓርኪንግ፣ ሁሉም ፋሲሊቲ ያሟላ ስታንዳርድ የሚባል አፓርትመንት ነው። እንግዲህ ኪንግ ሆምስ እውነትም ኪንግ ነው። ሰላም ጤና ስጥልን ተመልካቾቻችን እንዴት ናቸው በዛሬው ፕሮግራማችን ቴምር ፕሮፐርቲስ ተገኝተናል። ቴምር ፕሮፐርቲስ የተለያዩ የንግድ ሱቆች እና የቤት አማራጮችን በአዳዲስ ሳይቶች ላይ ይዞ እንደመጣ ሰምተናል ያሉት የካሬ መጠኖች ዋጋ እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ የምናደርግ ይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ለቻናላችን አዲስ የሆናችሁ ካላችሁ ላይክ ሼር ሰብስክራይብ በማድረግ የእኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ ያለው ፕሮግራሙን እየመራሁ አብሬያችሁ ቄታ አማረገው ደግሞ ትንግርት ሙርጌታ ነኝ። መልካም ጊዜ ሆነላችሁ። ኪንግ ፖምስ እውነትም ኪንግ ነው። ሰላም ጤና ይስጥልን። ሰላም እንኳን ደህና ቆየኝ። ዛሬ እንግዲህ በዋናነት ሪል ስቴት ያሉ የቤት አማራጮች እንዲሁም ደግሞ የንግድ ሱቆችን ለተመልካቾች ለማድረስ እዚህ እናንተ ጋር ተገኝተናልና በመጀመሪያ ራስህንና የስራ ድርሻን አስተዋውቀንና በዚሁ የተወሰነ ነገር ለድርጅታችሁ አውራ ጥሩ ዳርጌ ይባላሉ። የሽያጭ ይባለው ነው ያኔ እንግዲህ ተምር ፕሮፐርቲስ በግንባታ ቤት በማልማት የተሰማራ ድርጅት ነው። እንግዲህ ከተመሰረተ ስምንት ዓመቱ ነው። በስምንት ዓመት ውስጥ ደግሞ ሰባት ሳይቶች ገንብቶ በማስረከብ ይታወቃል። ሌላ ደግሞ ከስምንት መቶ ሰራተኛ በላይ ያለው ትልቅ ካምፓኒ ነው። ከአሁን በፊት በኢምፖርት ኤክስፖርት እና ኮንስትራክሽን ይሰራ ነበረ። ወደ ሪል እስቴት ማልማት ከገባ ደግሞ ስምንት ዓመቱ ሆኗል። መልካም ምን ያህል ቤቶችንና የንግድ ሱቆችን እስካሁን ድረስ አስረክቧቸዋል? ቦታቸውስ የትየት ነው? ጥሩ እስካሁን በስምንት ዓመት ውስጥ ሰባት ሳይቶችን አስረክበናል ማለት ነው። ያ ማለት በየአመቱ አንዳንድ ሳይት በአቨሬጅ አስረክበናል ማለት ነው። ቦታዎቹ ያሉት ለቡ ላይ፣ ላፍቶ፣ መርካቶ እና ደግሞ አያት በድምሩ ሰባት ለቡና አያት ሁለት ሳይቶች አሉ። ሌሎቹ አንዳንድ አለ ማለት ነው። የገበያ ማዕከልና አፓርትመንት ቤቶች ናቸው ያሉት ማለት ነው። ከምን ያህል ካሬ ጀምሮ ወይም የካሬ አማራጮች ከስንት ጀምሮ ደንበኞች ማግኘት ይችላሉ እናንተ ጋር ይመጥ ሰው እንግዲህ ሁሉንም ሰው አማካኝ ባደረገ እንግዲህ ከባለ አንድ መንታ እስከ ባለ ሶስት መንታ ነው የምናቀርበው ከሰማንያ ካሪ ባለ አንድና ባለ ሁለት መኝታ ይጀምራል እስከ 152 ካሬ ባለ 3 መኝታ ትልቁ ይሆናል ማለት ነው የንግድ ሱቆቻችን ደግሞ ዝቅተኛው ከ16 ካሬ ጀምሮ አለ የትኛውን ወለል የትኛውን ዋጋ እና በሚከፍሉት መጠን ደግሞ እንደያከፋፈላቸው ቅናሽ አድርገን ነው ይዘን የቀረብ ነው መልካም ምን ምን ፋሲሊቲዎችን አሟልተዋል እንግዲህ ሁሉም ሳይቶቻችን ላይ ከሞላ ጎደል አስፋልት የያዘ ለትራንስፖርቴሽን አመቺ የሆነ ቦታ ላይ ነው የምንገነባው። ሌላ ደግሞ የከርሰ ምድር ውሃ፣ ፓርኪንግ ስፔስ፣ ባካፕ ጀነሬተር፣ ቴራስ፣ ሎቢ፣ ጋርቤጅ ሹተር ወይ ደግሞ የቆሻሻ ማስወገጃ ሁሉም አገልግሎቶች በሁሉም ህንፃዎቻችን ላይ አሉ። ምናልባት ደንበኞች መጀመሪያ ላይ በተፈራረሙት አግሪመንት ወይም ደግሞ የዋጋ መጠና እስከ መጨረሻው ድረስ የሚቀጥለው ወይስ ከጥሬ ጋር መወደድ እንዲሁም ደግሞ ከዶላር መጨመር ጋር የዋጋውም ሁኔታ አብሮ ይጨምራል። ኪንግ ሆምስ እውነትም ኪንግ ነው። ትልቅ ነጥብ የሚያመሳሽው ይህ ነገር በጣም ብዙ ጊዜ ቤት ገዢዎች በጣም ልብ የማይሉት መሰረታዊ ነገር ነው። እኛ ጋር ሲመጡ ምንም አይነት የዋጋ ጭማሪ የለም። አንዴ በተፈራረሙበት ነው የሚጨርሰው ማለት ነው። ምንም አይነት ጭማሪ አናደርግም። ዶላር ቢጨምር የግንባታ ዕቃ ቢጨምር፣ ሁሉም እንግዲህ ራሳችን መጀመሪያ ኳልኩሌት ተደርጎን ፕራይስ የሚወጣው። ምንም አይነት እኛ ኳልኩሌት ካደረግ ነው ከሰብ ነው በላይ እንኳን ጭማሪ ቢሆን አደጋውን የምንወስደው እኛ ስለሆንን ገዢዎች ሴፍ ናቸው። እስከመጨረሻ ድረስ ውል ባሰሩበት ዋጋ ነው የሚያልቀው። ምንም አይነት የዋጋ ጭማሪ አይኖርም። መልካም አሁን ለደንበኞች ለማስረከብ ያሰባችሁት የት የት የሚገኙ ሳይቶችን ነው በምን ያህል ጊዜ ነው ሰርታችሁ ለደንበኞች ለማስረከብ ያሰባችሁት ጥሩ እንግዲህ አዳዲስ ሳይቶች አሁን ይዘመተናል ሳር ቤት አዋሪ እና በገናን ያሉ ሳይቶች ናቸው እንግዲህ እነዚህ አዳዲስ ከመሆናቸው አንጻር በሶስት አመት ነው ገንብተን የምናስረክበው እንግዲህ እነዚህ ባለአንድ ባለሁለትና ባለሶስት አፓርትመንት ቤቶች አለ የንግድ ሱቅም ቅድም እንደነገርኩሽ ከ16 ካሬ እስከ 26 ካሬ ከግራውንድ እስከ አራተኛ ፍሎር አለ ማለት ነው። መልካም ምናልባት ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጥቅም ምንድን ነው ተብሎ ይታሰባል? እንደነገርኩሽ አሁን ሳይቶቻችን ጥናት አድርገን ነው ግንባታ የምንጀምረው። ሳይቶቹ እንደነገርኩሽ ሳር ቤት ላይ ነው ያለው። ሳር ቤት ደግሞ አዲስ አበባ ካሉ ክፍለ ከተሞች ኪራይም በሽያጭም በጣም የተሻለ አዋጭ የሆነ ቦታ ላይ ነው። አዋሪም መሀል ከተማ የምትይ ነገር ነው። ለደህንነት ለሚፈልግ ሰው ጥሩ ቦታ ነው። ገላን ደግሞ ብዙ ኮንዶሚኒየሞች አሉ፣ ብዙ መኖሪያ ቤቶች አሉ። አስፋልት የያዘ ሲሆነ ከዋጋው አንፃር ተመጣጣኝ ስለሆነ በርካሽ ገዝተው ከዛ በኋላ ገበያውንም በጣም የለማ ሰፈር ብዙ ነዋሪ ስላለው እንግዲህ ምን ያክል አዋጭ እንደሆነ እንግዲህ ለቀባሪ ማርዳት ነው የሚሆነው። መልካም። ምናልባት ቤቶቹና የንግድ ሱቆቹ ሲገነቡ በምን ያህል ጥራት ነው የሚገነቡት? በጣም ጥሩ ጥራት። በጣም መሰረታዊ ነገር ነው እንግዲህ ከአሁን በፊትም እንደነገርኩሽ ወደ ሪል እስቴቱ ከመምጣታችን በፊት በኮንስትራክሽን ላይ በኢምፖርት እና ኤክስፖርት ስለነበርን ነገሮችን በራሳችን ነው የምናስገባው፣ ጥራቱን ቼክ የምናደርገው ግንባታውን በራሳችን ነው የምናደርገው። ስለዚህ ምንም አይነት ሰርድ ፓርቲ ስለማይገባበት ምንም አይነት የጥራት ኢሹ አልነበረም። ካሁን በፊት ያስረከብናቸው ሰባት ሳይቶችም በዚህ ነው አሁን ስም የገነባ ነው። ለዛም ነው አፎርዳብል ፕራይስ ዊዝ ፕሪሚየም ኳሊቲ በሚል እንግዲህ ብዙ ሽልማት አግኝተናል። ምናልባች መረጃው ካለች ካሁን በፊት ኢትዮ ሪል ስቴት አዋርድ እንግዲህ የአንደኛ ደረጃ ነው ዋንጫ ተሸላሚ የሆን ነው። ከጥራት ባሻገር በዋጋ አንጻር ዋጋ ውስጥ ምን ያህል ነው? ኪንግ ሆምስ እውነትም ኪንግ ነው። ዋጋው እንግዲህ ዲስካውንት ላይ ያለነው ያለ አንድ ለሚከፍል 35 ፐርሰንት ቅናሽ እናደርጋለን ያ ማለት አሁን ለምሳሌ በካሬ 110 ሺህ የምንሸጠው አፓርትመንት ቤታችን እዚህ ሳር ቤት ላይ ያለው አንድ ለሚከፍል 65 ፐርሰንቱ ለሚከፍል 35 ፐርሰንቱ ሙሉ ለሙሉ ቅናሽ ይሆናል ማለት ነው አይ ለሚል ደግሞ እጁ ላይ የተወሰነ ገንዘብ ለሌለው ሰው ደግሞ 20% ቅድመ ክፍያ ከፍሎ የቤት ባለቤት የሚሆኑ አማራጭ አለ 30 እና ከዛ በላይ ለሚከፍል ደግሞ በከፈሉት ላይ ከ15 እስከ 25 የሚደርስ ቅናሽ እናደርጋለን ጥሩ ምናልባት ከሌሎች ሪልስቴት ቴምሮ ሪልስቴትን ምን ለየት ያደርገዋል ብለህ ታስባለህ በጣም ጥሩ እንግዲህ ገበያው ላይ እንዳለ እንግዲህ በጣም ኮምፒቲሽን ያለበት ገበያ ነው ቲመር እስቴት እንግዲህ ለየት የሚያደርገውና ስም የገነባው ምንድነው? በጊዜ በቃሉ በማክበር ነው። በጊዜ በመገንባት ነው። ሌላኛው ደግሞ እንዳልኩሽ የአከፋፈል አመቺ ለአከፋፈል በጣም ምቹ የሆነ የዋጋ ጭማሪ አለመኖሩ መካከለኛ ገቢ ያለው ሰው ቅድመ ክፍያ ከፍሎ ቀሪው ቤቱ እስኪረከብ ድረስ ግንባታውን እያየ ያለምንም የዋጋ ጭማሪ እየሰራ የሚከፍለው አማራጭ አለን። ይህ ለየት ያደረገናል። ሌላ ደግሞ ምን መርጣቸው ቦታዎች ራሱ አስፋልት የያዙ ናቸው። ለኢንቨስትመንት፣ ለኪራይ፣ ለብዙ ነገር ለኑሮ ተመራጭ የሆኑና ሁሉንም ፋሲሊቲ ያሟሉ ስለሆኑ ከዚህ አንጻር ለየት እንላለን። ምናልባት ለተመልካቾችም ግልጽ እንዲሆን በፊት የነበረው ሙሉ ክፍያና አሁን ቅናሽ የተደረገው ክፍያ ምን ይመስላል፣ የንግድ ሱቆቹም ላይ የቤት አማራጮች ላይ ያለውንም የተወሰነ ሀሳብ ብታካፍለን ደስ ይኛል። ጥሩ እንግዲህ የአፓርትመንት ቤቶቻችን ሳር ቤት ላይ እና አዋሪ ያለው ተመሳሳይ የቅናሽ ደረጃ ነው ያለው። እንግዲህ ሶስት አይነት አከፋፈል አለ። አንዱ 20 ፐርሰንት ከፍለው ቅድመ ክፍያ ቀሪው እስከ 3 ዓመት የሚከፍሉት ነው። 30 ፐርሰንት ሲከፍሉ ደግሞ ከ15 ፐርሰንት ቅናሽ ጀምሮ የምናደረግ ነው የሚሆነው። መቶ ፐርሰንት የሚከፍሉ ደግሞ 65 ፐርሰንቱን ሲከፍሉ 35 ፐርሰንቱን ቅናሽ እናደረጋለን። የንግድ ሱቁ ደግሞ 10 ፐርሰንት ብቻ ነው ቅናሽ የሚያገኙ ከአጠቃላይ ዋጋው ማለት ነው። ወደ ቁጥሩ ስንገባ ሞር ዲቴል ስናብራራው አሁን ባለ ሁለት መኝታ ሳር ቤት ላይ ያለው አጠቃላይ ዋጋው 8 ሚሊዮን 900 ሺ ብር ነው። ባለ ሁለት መኝታ የምንሸጠው ማለት ነው። አንዲ ለሚከፍል ግን ቅናሹ ወደ 3 ሚሊዮን ቅናሽ እናደርግለትና በ5 ሚሊዮን 700 ሺ ብር ያልቃል ማለት ነው። ባለ 3 መኝታው ደግሞ አጠቃላይ ዋጋው 11 ሚሊዮን 800 ሺ ብር የነበረው 35 ፐርሰንት ቅናሽ አድርገንለት አንድ ለሚከፍል ብቻ ማለት ነው አራት ሚሊዮን ቅናሽ ያገኛል ማለት ነው። ያ ማለት በ7 ሚሊዮን 700 ሺ ብር ያገኛል ማለት ነው። ባለሶስት ምኝታ 7 ሚሊዮን 700 ሺ ብር፣ አዋሪ ላይ መሀል ከተማ ላይ ማለት ነው። ይሄ ያለው ኪንግ ፖስ እውነትም ኪንግ ነው። ሱቅ ለሚፈልጉ ደንበኞቻችን ደግሞ እንግዲህ 24 ካሬ አጠቃላይ ዋጋው ሙሉ ክፍያ 2 ሚሊዮን 500 ሺህ ብር ይሆናል። 500 ሺህ ብር ቅድመ ክፍያ ይከፍላሉ ማለት ነው። ያ ማለት 25 ፐርሰንቱ ቅድመ ክፍያ ከፍለው ቀሪው እስከ ሁለት ዓመት ያለምንም ወለድ የሚከፍል ታማራጭ ነው ያለን ማለት ነው። እንግዲህ የንግድ ሱቅ 24 ካሬ በ2.5 ሽያጭ አቀረብን ማለት ከመግቢያ ላይ እንደነገርኩሽ አፎርደብል ፕራይስ የሚባለው ይሄ ነው። ለዛም ተደጋጋሚ ሽልማት ያገኘ ነው ይሄ ነው። ምናልባት ሁለት ሶስት ዓመት የቆዩ ሳይቶች ለደንበኞች አጠናቃችሁ እንዳስረከባችሁ ነግረኛለን። ምናልባት በቅርብ ጊዜ ተሰርተው ለደንበኞች የምታስረክባቸው ሳይቶች ይኖሩ ይሆን? አዎ አለ። ሌላ በጣም በፍጥነት ለሚፈልግ ደግሞ ሌላ አማራጭ አለን። በአያት አለን ፒያሳ፣ ሃይሌ ጋርመንት እና ሶማሌ ተራም ባለ ሶስት መኝታ አፓርትመንት ቤት አለን፣ በዚህ በአንድ ዓመት ውስጥ የምናስረክበው ማለት ነው። የንግድ ሱቅም አድዋ ዜሮ ዜሮ አለን። ቶሎ በማስረከብ አይነታማም ከዚህ ቀደም በፊት ሳር ቤት ላይ ያለው ሳይታችን በአንድ አመት ያለበትን ደረጃ በአካል ሄደን ማየት እንችላለን። መልካም፣ ስለዚህ ሳይቱ ደግሞ ምን እንደሚመስል ለተመልካቾች እያደረስናቸው ቆይታ ብናደርግ ደስ ይለኛል። ጥሩ እሺ፣ እንሄድ። ኪንግ፣ እውነትም ኪንግ ነው። መልካም፣ እንግዲህ ሳይቱ ላይ ደርሰናል። ስለዚህ ሳይት እስኪ የተወሰነ ነገር ንገረኝ። ጥሩ፣ እንግዲህ ቢሮ ላይ ስናወራ በአንድ አመት ገንብተን እንግዲህ በማጠናቀቅ ላይ ያለ ነው። ሳር ቤት ያለው ሳይታችን ያልኩሽ ይሄንን ይመስላል። እንግዲህ እንደምታዩው እንግዲህ በአንድ አመት ነው በዚህ ደረጃ የደረሰው። የፊኒሽንግ ስራ ነው የሚቀረው እና ምንድነው አስፋልት የያዘ ነው። የልጆች መጫወቻ አለው። ፓርኪንግ፣ ሁሉም ፋሲሊቲ ያሟላ ስታንዳርድ የሚባል አፓርትመንት ነው። እንግዲህ አሁን አዲሱ ሽያጫችን ያለው ደግሞ ከዚህ 500 ሜትር ወደ መስመሩን ይዘን ማለት ነው፣ አስፋልት ይዘን ሲልክ ሮድ ሆስፒታል ፊት ለፊት ወይ ደግሞ ጊብሰን ስኩል ፊትለፊት ላይ ነው ያለው። እዛ መስጊድ አለ፣ ቤተክርስቲያን አለ። ለትራንስፖርቴሽን አስፋልት መያዙ አመች ነው። የአዋሬ መሀል ከተማ የሚባል ነው። ለካዛንቺስ በቅርብ ርቀት ነው የሚገኘው። ሴኩሪቲ ለሚፈልግ ቤተ መንግስት ጀርባ ላይ ነው ያለው። እንግዲህ ይህንን ይመስላል። መልካም ምናልባት በመጨረሻ ማስተላለፍ የምትፈልገው መልስ ካለ? ጥሩ እንግዲህ ዲስካውንቱ የሚቆየው ለሁለት ሳምንት ነው። ዲስካውንቱ መጠቀም ለሚፈልጉ አስቀድመው ቢደውሉልን ሪዘርቭ ማድረግ ይችላሉ። ደንበኞቻችን እንደ ነገርኩሽ ይሄ ሳይታችን አሁን በሁለት ሳምንት ነው ሽጠን የጨረስነው። አሁን ያወጣነው ሳይትም በሁለት ሳምንት ነው ዲስካውንቱ የሚነሳውና። ይደውሉልን መረጃውን እንሰጣለን። መልካም በውጭም በሀገር ውስጥ ያሉ ደንበኞች ቤቱን መግዛት ሲፈልጉ በምን አድራሻ ያገኛዎች? ጥሩ በቴሌግራም በዋትስአፕ ይደውሉልን፣ ሃሎ ብለን ሳይቱን እናሳያቸዋለን። ሙሉ ዝርዝር ደግሞ እዚህ ያልገለጽናቸው ነገሮች ሞር ዲቴይሉን እነግራቸዋለሁ። መልካም፣ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልን። እሺ፣ ቴንኪ እናመሰግናለን። ተመልካቾቻችን በዛሬ ፕሮግራማችን በሴምር ፕሮፐርቲስ ተገኝተን የንግድና የቤት አማራጮችን ካሬ፣ እንዲሁም ደግሞ የዋጋ መጠናቸውን ለእናንተ ለውድ ተመልካቾቻችን በዝርዝር እያደረስናችሁ ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርገን እያመሰገንን ለቻናላችን አዲስ ሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የእኛ ቤተሰብ እንድትሆኑ ማክኖት ጋብዛለሁ። ከፕሮግራሙ ጋር ቆይታ ያደረኩት እንግርት ሙልጌታ ነበርኩኝ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆንላችሁ። ጤና ይስጥልን። ኪንግ ሆምስ እውነትም ኪንግ ነው።